ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 25 2017 ዓ ም ዕለታዊ መረጃዎች ይዤ መጥቻለሁ። መረጃዎቹን በአጭሩ ወደ እናንተ እያረስኩ አብሪያችሁን ቆየው በለጠ ካሳኔ እናንተ ማብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ የግንባር መረጃዎችን ይዣለሁ። ዛሬም በዛት ውጊያ የተደረገባቸው ያሉ አካባቢዎች አሉ። ከእነዚህ ጋር በተያያዘ የተለመዱ የግንባር መረጃዎችን በቅደም ተከተል ወደ እናንተ የማደርሳችሁ ይሆናል። የአማራ ብልጽግና የፖለቲካ እና የጸጥታ ባለስልጣናት ስብሰባ ላይ ናቸው የሚገኙት። ከዚህ ጋር በተያያዘም እንደዚሁ አዲስ መረጃ አለኝ። ጀኔራል አበባው የተናገሩትን በተመለከተ እነዚህና ሌሎች መረጃዎችን ወደ እናንተ እያደረስኩ አብሬያችሁ እቆያለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። የተለያዩ እንደዚሁ ከስምሪት ቀጠና ከመውጣት ጋር በተያያዘ መረጃዎች አሉ። የድሮን አሳና ቅኝቶች በተለያዩ አካባቢዎች የተደረጉ ነው የሚገኙት። እንዲሁም ደግሞ ሰሞኑን ደግሞ በተለያዩ ቦታዎች የአድማ ብተናና የመከላከያ አባላት እርስ በርስ ተኩስ ውስጥ እየገቡ ነው የሚገኙት። በዚህ ምክንያት ዛሬ በርካታ የአድማ ብተና አባላት ከስምሪት ቀጠናቸው ወጥተዋል የሚል መረጃን ጨምሮ የተለያዩ መረጃዎችን ነው ወደ እናንተ የማደርሳችሁ። እንግዲህ በዚህ ሰዓት ከያዝኳቸው መረጃዎች መካከል አንዱ እንደዚሁ መግለጫ ነው። ይህን መግለጫ ወደ እናንተ አቀርብላችኋለሁ። ከዛ በፊት የአስተያየቶቻችሁ መካከል ሁለት አስተያየቶቻችሁን ሁለት ሀሳቦች ወደ እናንተ ላድርስ። የመጀመሪያው ፋኖ መሪዎች እና ወታደራዊ ኃላፊዎቹ የፋኖ ነው ማለት ነው፣ ወታደራዊ ጥንቃቄዎችን በተገቢው መንገድ እየወሰዱ አይደለም የሚል ሰሞኑን እንግዲህ በአንድ አካባቢ ተንቀሳቅሶ የነበረ አድማች ተመልካች የላከው ነው። ከተደጋጋሚ የቡድን እና የጀብደኝነት እንቅስቃሴዎች ትርኢቶች መራቅ አለባቸው። ይህንን እያደረጉ አይደለም። ሰሞኑን ገጠር በሄድኩበት ጊዜ ይህንን ተመልክቻለሁ። እንደ ገቢያ ህዝብ በአንድ ላይ ነው የሚንቀሳቀሱት። ስብሰባዎችን በሜዳማ ቦታዎች ነው የሚያደርጉት። ይሄ አደጋ አለው። በተደጋጋሚ ለነሱ ጉዳዩ ባይጠፋቸውም ግን ከእለት ወደ እለት የጥንቃቄ ሂደቶችን ማሳደግ አለባቸው የሚል ምክር ሀሳብ አድርሶ አንድ አድማጭ ተመልካች አድርሻለሁ። ሌላው ህወሓትን በተመለከተ ለህወሓት ጠበቃ ለመሆን የሚወዳዳቸው ሰዎች አሉ። ነገም ለኦህደድ ብልጽግና ተገልብጠው ጥብቅና ለመቆም የሞራል መስመር የሌላቸው ናቸው የፈሰሰውን የአማራ ደም የሚያረክሱ በራሳቸው እግር መሬት የማይቆነጥጡ ናቸው የሚል እንደዚሁ እንግዲህ በእድሜም ሄዳሉ። አንድ አዛውንት አድማጅ ተመልካች ናቸው። ያደረሱት እድሜያቸውንም ነግረውኛል። የስብና ሚዛን አስተካክሉ በልልኝ። ህወሓትን ከአዲስ አበባ ለማባረር ኦሮማራ ተብሎ የነበረው ጥምረት ደርግን ለመጣል ግንባር ተብሎ ኢህአዴግ ግንባር የነበረው ድርጅት የዚያድ ባሬን እንዲሁም ደግሞ ደርግን ለመጣል ከአልጄሪያ እስከ ፍልስጤም ነፃ አውጪ ድርጅቶች ድረስ የተሄደበትን መንገድ እንዲሁም ደግሞ ከግብፁ ሆስኒ ሙባረክ እስከ ሱዳን አልበሽር ድረስ የነበሩ ጥምረቶች የሀገር ውስጥና የውጭ ጥምረቶች ምን ውጤት አስገኙ የሚለውን መገምገም ያስፈልጋል። ለዚህ ሁሉ መሰረታዊ ሀሳብ ግን በራስ እግር መቆም ነው የሚል ረጅም ጽሁፍ አድርሰውኛል። በእጅጉን የማመሰግነው ከውስጥም ከውጭም ያልተቀደሰ እንዲሁም ደግሞ ያልተመከረበት እና የህዝብን ጥቅም ማዕከል ያላደረገ ጋብቻ እና አንሶላ መጋፈፍ ይሄ የፖለቲካ ቁማርና የፖለቲካ ኪሳራ ያመጣል። ይህንን ጉዳይ ሀሳቤን አድርስልኝ ብለዋል። እንግዲህ በተመለከተ አድርሻለሁ። የፋኖ መሪዎችም እንዲሁም የአማራ ፖለቲከኞች እንግዲህ የህዝባቸውን መሰረታዊ ጥቅም ማዕከል ያደረጉ አጠቃላይ ትብብሮችን፣ ቅንጅቶችን፣ ግንባሮችን፣ ህብረቶችን እንዲሁም ደግሞ የጋራ ስትራቴጂካዊ እና ታክቲካዊ አጋርነትን ይመሰርታሉ ተብሎ ነው የሚጠበቀው። ግን ይህንን ሀሳብና ስጋቶች ከአሁን በፊት የነበሩ ተሞክሮዎች አድርሰውኛል። በተቻለ መጠን ጽሁፎቹን አጠር ያድርጉልኝ በሌላ ጊዜ የሚሰጡ ከሆነ አስተያየት። ሌላው የጀኔራል ተፈራ ማሞን አስተያየት በተመለከተም እንደዚሁ ከህዋት ጋር ሆነ ከኤርትራ ጋር አብረን ልንሰራ እንችላለን በሚለው ሰሞነኛ አስተያየት ላይ በርካቶቻችሁ አስተያየቶች አድርሳችሁኛል። በሌላ ጊዜ በተናጠል ይመጣባቸው ይሆናል። ለዚህም ደግሞ ረዘም ያሉ የትግሉን በተመለከተ እንዲሁም ደግሞ ወልቃይትን የኦህደድ ሰዎች የህወሀት ሰዎች እንዲሁም ደግሞ ለአማራ ፖለቲካ ያለውን ሁኔታ በተመለከተ እንደዚሁ የተለያዩ አስተያየቶችን ያደርሳችሁኝ ያሉ በእጅጉ ነው የማመሰግነው። በርካታ አስተያየቶች ልካችሁልኛል። በሌላ ጊዜ ይመለስባቸው ይሆናል። ለዛሬው እነዚህን አቅርቤ ያለው ወደ መረጃዎች ሳሄድ የችሎት መረጃዎችን የማስቀድመው፣ በችሎት መረጃ ትናንትና መጋቢት 24 አዲስ አበባ ፌዴራል ከፍተኛ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ቀርበው የነበሩ የህሊናና የፖለቲካ እስረኞችን በተመለከተ በተለያዩ መዝገቦች የሚጠሩ በርካታ እስረኞች ፍርድ ቤት ቀርበዋል። የመጀመሪያዎቹ ፍርድ ቤት የቀረቡት እነተመስገን ጌትነት መዝገብ ያሉት እነተመስገን ጌትነት ናቸው። ተስፋ የከበደም፣ ይፍሩ ድንበሩ፣ አስራትና ሌሎች ሰዎችም እንደዚሁ በተናጠል መዝገቦች ፍርድ ቤት ቀርበዋል። እንተመስገን የቂሊንጦ እስር ቤት ኃላፊዎችን እንደዚሁ ከአልባሳት ጋር በተያያዘ የደረሱ ብና ያሉትን በደል በመቃወም የተወሰኑት ባለፈው ፍርድ ቤት ያልቀረቡ ነበር። ፍርድ ቤት ያልቀረቡበትን በተመለከተ ፍርድ ቤቱ ማብራሪያ ጠይቆ ነበር። እነሱም ትላንትና ማብራሪያ ሰጥተዋል። አልባሳትን በተመለከተ አንደኛ አሮጌ ዩኒፎርም ነው የሚሰጧቸው፣ ሁለተኛ ጫማ፣ እንዲሁም ደግሞ የውስጥ አልባሳትን ለብሶ መሄድ አይቻልም የሚለውን ወደ ፍርድ ቤት በመቃወም ፍርድ ቤት አንሄድም ብለው ነበር። ከዚህ ጋር በተያያዘ ማረሚያ ቤቱ ወይም ደግሞ እስር ቤቱ ምላሽ እንዲሰጥ ፍርድ ቤት ጠይቆ ነበር። ምላሽ አልሰጠም ነው የተባለው። ሌላው ከዚህ ጋር በተያዘ እንግዲህ አቃቢ ህግ አሉኝ ላላቸው ቀሪ ሀያ ምስክሮች በእነ ተመስገን ጌትነት ላይ መሰክሩ እነዚህን ለማሰማት ሚያዚ አራት እስከ ሚያዚ አምስት ሁለት ሺ አስራ ሰባት ተለዋጭ ቀጠሮ ሰጥቷል። ሌላው ፍርድ ቤት የቀረቡት ተስፋ የከበደ በሰነድ ማስረጃዎች ላይ ፍርድ ቤቱ አስተያየት እና ብይን ለመስጠት እና አስተያየቶቹን ለመቀበል ለሚያዚያ 16 2017 ተለዋጭ ቀጠሮ ሰጥቷል። ሌሎቹ ፍርድ ቤት ቀርበው የነበሩት ይፍሩ ከይፍሩ ድንበሩ እነሱ በግል ጠበቃ ማቆም እንደማይችሉ አሁን ለተመሰረተባቸው የሽብር ክስ በጠበቃ ማቆም ስለማይችሉ መንግስት ጠበቃ እንዲያቆም በሚል እና ይህንንም በተመለከተ እንግዲህ የመንግስት ጠበቃ እንዲቆም ተለዋጭ ቀጠሮ ለሚያዚያ 8 2017 ተሰጥቷል። ክርክሩ ይቀጥላል ተብሏል። ሌላው ታምራት ነው ፍርድ ቤት የቀረበው። እነሱ ደግሞ አቃቢ ሕግ ምስክር አቅርቦ እንዲያስመሰክር ተደጋጋሚ ቀጠሮ ቢሰጣቸውም አቃቢ ሕግ አሉኝ ብሎ ከሀያ አምስት በላይ ምስክሮችን ለፍርድ ቤቱ እያስገባ ቢሆንም አሁን ምስክሮችን ማግኘት አልቻልኩም፣ ፖሊስን ፈልገህ አምጣልኝ ብለው ፈልጎ ሊያመጣልኝ አልቻለም በሚል ለፍርድ ቤቱ ምላሽ ሰጥቷል። ይህንን እየሰማው ፍርድ ቤቱ ምስክሮችን ማቅረብ ካልቻለ ሌላ አማራጭ ብሎ ስጠይቀው አቃቢ ህግ ያሉኝን የሰነድ ማስረጃዎች መሰረት አድርጎ እነዚህ ይታይሉ እንደ ማስረጃ የሚል አቅርቧል። ይህንንም ለመመልከት ለሚያዚያ 8 2017 ተለዋጭ ቀጠሮ ተሰጥቷል ነው የተባለው። የችሎት መረጃዎች እነዚህን ይመስላሉ። ወደ ሌሎች ወደ አማራ ክልል ወዳሉ የግንባር መረጃዎች ሲሄድ እንግዲህ ከስምሪት ቀጠና መውጣትን በተመለከተ ባለፈው ሳምንት በተለያዩ አካባቢዎች ከስምሪት ቀጠኖቻቸው የወጡ የሚሊሻ አድማብተና የመከላከያ አባላትን በተመለከተ መረጃዎች አድርሰውኛል። በአዊ ዞን ከ14 በላይ በአንድ ሳምንት የወጡ ከስምሪት ቀጠናቸው፣ እንደዚሁ ምዕራብ ጎጃም ስምንት ምስራብ ጎጃም ከ17 በላይ ሸዋ መራህ ቤቴ ዘጠኝ ሰሜን ወሎ ውርጌሳ አራት የመከላከያ አባላት፣ ምዕራብ ጎንደር ሽንፋ መተማ እና አካባቢው ከ21 በላይ የሰላም አስከባሪ አድማብተናና እንዲሁን የመከላከያ አባላት ከስምሪት ቀጠናዎቻቸው ስለመውጣታቸው አርማጮም እንደዚሁ ቁጥራቸው ላይ ያልታወቁ ከስምሪት ቀጠናው ወጥተዋል ነው የተባለው። ሰሜን ጎጃም 14 ደቡብ ጎንደር 21፣ እንግዲህ ዛሬ ሁለት ወጥተዋል ወደ 23 ይደርሳል ማለት ነው። እንግዲህ እነዚህ በዚህ ሳምንት ብቻ ከስምሪት ቀጠናዎቻቸው የወጡ የመንግስት የጸጥታ አባላት ናቸው። አንዳንዶቹ ፋኖን ተቀላቅለዋል። አንዳንዶቹ ደግሞ እንደዚሁ ወዳልታወቁ አድራሻዎችን አጥፍተው ሄደዋል። ወደ ቤተሰቦቻቸውም ይሄዳሉ ነው የሚል የመረጃ ምንጮች ይህ እንግዲህ የሚያሳየው አዲስ ኃይልም ከተጨመረ በኋላ በውጊያው በመሰላቸት ወታደሮች አማራጮችን እየተጠቀሙ ከስምሪት ቀጠናዎቻቸው እየወጡ መሆኑን የሚያሳየው። ከዚህ ጋር በተያያዘ ሰሞኑን በተለያዩ አካባቢዎች የአድማ ብተናና የመከላከያ እርስ በርስ ውጊያዎችም እየተደረጉ መሆናቸውን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሰሞኑን በሜጫ እንደዚሁ ብራቃት አካባቢ የእርስ በርስ ውጊያ ማድረጋቸው መከላከያ አባላት ጉዳት መድረሱን ተከትሎ እንደዚሁ የመንግስት በተለይ መከላከያ አባላት በንጹሀን ላይ ከፍተኛ ጉዳት አድርሰዋል። በዚህም እንግዲህ ቁጥራቸው ከሀምሳ በላይ የሚሆኑ ንጹሀን መጨፍጨፋቸው ይታወቃል። ሶስት የመከላከያ የሻምበልና የሻለቃ ማድረግ ያላቸው እንደዚሁ ኃላፊዎች መገደላቸውን በነበረው ተኩስም ከአድማ ብተናም እንደዚሁ የሞቶ መኖራቸውን የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ መርሀቤቴም ከቀናት በፊት እንደዚሁ አለም ከተማ አስተዳደር አካባቢ በሚሊሻና በአድማ ብተና እንዲሁ በመከላከያ መካከል ውጊያ ነበር። የመከላከያ አባላት የአድማ ብተና አባላትን በሚሊሻ ላይ ለምን ተኮሳችሁ በሚል ግድያ ፈጽመዋል። ባለፈውም እንደዚሁ ምዕራብ ጎንደር ቋራ ሽንፋ በአንድ መሰብሰቢያ አዳራሽ ላይ በተፈጸመ የቦምብ ጥቃት በርካታ የመከላከያ አባላት ሞትና ቁስለኛ መሆናቸው ይታወቃል። የከፍተኛ ወታደራዊ መሪዎችን ጨምሮ በዚህ ምክንያት እንግዲህ ከ22 በላይ የአማራ ተወላጅ የሆኑ የመከላከያ አባላት ተገድለዋል፣ ተረሽነዋል፣ እንደ ወታደራዊ ቅጣት ወደሚልም ወዳልታወቁ ስፍራዎች ተወስደዋል። ይህንን ተከትሎ በአግባቡ እንኳ እንዳይቀበሩ መደረጋቸውን ደግሞ ላይ ቅጣት ቀብር በሚል ከወገብ በታች ተቀብረው ከወገብ በላይ እግራቸው እንዳይቀበር መደረጉን የአካባቢ ማህበረሰብ ማሳዘኑ ተገልጾ ነበር። ዛሬ ከወደ ደብረ ታቦር የተሰማው መረጃ ደግሞ ትላንትና ሰልፍ ሰርተው ሄዱ የነበሩ የአድማ ብተን አባላት ላይ መከላከያ አባላት ተኩስ መክፈታቸውን በዚህም እንግዲህ ከፍተኛ ጉዳት መድረሱን እና በዚህ ደግሞ እየተበሳጩ የአድማ ብተን አባላት በአራቱም አቅጣጫ ከስምሪት ቀጠናዎቻቸው ስለመጥፋታቸው የመረጃ ምንጮቹ ገልጸዋል። ከዚህ ውስጥ እንግዲህ ወደ ስድስት የሚሆኑ ትጥቃቸውን እንደያዙ ወደ ብናት መውጫ ሲንቀሳቀሱ ተመልክቻለሁ ሲል የከተማው የዓይን እማኝ ይህንን ገልጿል። አድማብተና ሰልፍ ሰርተው ሲሄዱ ለምን ተኩስ እንደተከፈተባቸው የታወቀ ነገር የለም። ምናልባት የመረጃ ምንጮቹ ግን የመከላከያ የአድማብተና አባላት እንቅስቃሴ ሲያደርጉ በጥርጣሬ ስለሚያዩዋቸው የመከላከያ አባላት ልትሄዱ ነው ልታመልጡ ነው ከስምሪት ቀጠና አልፎት ነው በሚል በተደጋጋሚ ትንኮሳ ያደርጋሉ። ይሄ ሊሆን ይችላል መነሻው ብለዋል። ተጨማሪ መረጃዎችን በዚህ ጉዳይ ላይ የማጣራበት ይሆናል ግን በርካቶች ከትምህርት ቀጠናቸው ስለመውጣታቸው ነው የመረጃ ምንጮቹ እየገለጹት። ሌላው እንግዲህ ወደ ታች ጋይንት ላይ ጋይንት እና የግንባር መረጃዎች የሚወስዱ መረጃዎች አሉ። እነሱን አስከትላለሁ። ከዛ በፊት ግን አንድ መግለጫ አለ። ይህንን መግለጫ ወደ እናንተ ላድርስና ወደ መረጃዎቹ እመለሳለሁ። የወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ የሰጠው መግለጫ ነው። መግለጫው አጭር ነው። ሙሉን አነባዋለሁ። ዛሬ የወያኔ ትህነግ ጨፍጫፊ ዛሬም የወያኔ ትህነግ ጨፍጫፊ ቡድን በወልቃይ ጠገዴ ጎንደር አማራዎች ላይ ዘር ማጥፋት ወንጀል አላቆመም ይላል ርሱ ከወልቃይ ጠገዴ የአማራ ማንነት አስመላሽ ኮሚቴ የተሰጠ መግለጫ የወልቃይ ጠገዴ ህዝብ አማራዊ ማንነት እንደ ወንጀል በመቁጠር አፍኖ በመሰወር በመግደል አካልን በማጉደል ከሰማይ በታች ከመሬት በላይ አለ የሚባል ግፍ ሁሉ በመፈጸም በሺዎች የሚቆጠሩ ታሪክ አዋቂዎች ለህዝብ መብት ተከራካሪ የሆኑ የሃይማኖት አባቶች ሲገድል ደብዛቸውን ሲያጠፋ ና ሲያሳድድ የኖረው ህወሃት ዛሬም በህዝብ ላይ ከወልቃይ ጠገዴ ቢባረርም ነገር ግን የወልቃይ ጠገዴ ጎንደር አማራ ተወላጅ የሆኑ ሱዳን አገር አድኖ በማንነታቸው ለይቶ በግፍና በደል እያደረሰባቸው ይገኛል። በኢትዮጵያ አንድነትና ዳር ድንበር መከበር በርሱና በማንነቱ ድርድር የማያውቀው የወልቃይ ጠገዴ አማራ ህዝብ በተለይ የትህነግ አገር አፍራሽ እኩይ ሴራ ድርጊት ቀድሞ በመረዳት አቅሙና ሁኔታው በፈቀደለት መንገድ መጠን ራሱን አደራጅቶ በመታገሉ የትህነግን ቀጣይ መስፋፋት እቅድ የሀገር ግን ጠላ ሴራ በማክሸፉ ህዝባችን አማራዊ ማንነቱን ለማስከበር ባደረገው የተቀናጀ መራር ትግል መላው የአማራና ፍትህ ወዳዱ ኢትዮጵያዊ ህዝብ ከጎኑ በማሰለፍ የትነግን ፋሽስታን ባገናዊ ስርዓት አስወግዶ በሚፈልገው አማራዊ ማንነቱ ከአብራኩ ክፋይ በሆነው የአማራ ክልል ህዝብ ጋር እየተዳደረ ይገኛል። ከሰላሳ አመታት ዓመታት ትግል በኋላ ህወሀት የሰሜን ህዝብ ማጥቃቱን ተከትሎ ነጻ የወጣው ወልቃይት ጠገዴ ዳግም ባኃይል ለመያዝ ያልጎነጎነው ሴራ ያልፈነቀለው ድንጋይ የለም። ሁሉንም ሙከራ ያደረገው ህወሀት በሰመረ የህዝብና የመንግስት ጠንካራ ትግል መክሸፉም የሚታወስ ነው። በፕሪቶሪያ የሰላም ስምምነት ወልቃይ ጠገዴ፣ ጠለምትና ራያ አወዛጋቢ ቦታዎች ስለሆኑ አይመለከትም ተብሎ ትጥቁን አውርዶ በሰላማዊ መንገድ ለመታገል የፈረመው ህወሀት ስምምነቱን ጥሶ የወልቃይ ጠገዴን ህዝብ ለመውረር ቀን ከሌሊት እየዛተ ይገኛል። ከትጥቅ ትግል ጀምሮ ህዝባችን ማንነቱ መሰረት አድርጎ ሲገደልና ሲሰቃይ የኖረው ህወሀት በህዝቡ ብርቱ ትግል ከአካባቢውን ማስለቀቅ ቢቻል በህዝባችን ላይ ያለው ጥላቻ በመጨረሻ የመጀመሪያ የክፋት ጥግ ማሳያው የማይካድራ ላይ ወገኖቻችን በአማራነታቸው ጨፍጭፎ የሸሸውና በሱዳን ሀገር በሚገኘው የታጣቂው አንጃ አማካይነት በደርዘኖች የሚቆጠሩ የወልቃይት ጠገዴ የጎንደር አማራ ተወላጆች ላይ ጥቃት ፈጽሟል። የወልቃይ ጠገዴ የአማራ ወሰንና ማንነት አስመላሽ ኮሚቴ በወገኖቻችን ላይ የተፈጸመውን አረመኔያዊ ተግባር በማውገዝ በቀጣይ በጉዳዩ ዙሪያ ከፌዴራል መንግስት፣ ከዓለም አቀፍ ማህበረሰብና ከሰብአዊ መብት ድርጅቶች እና ዓለም አቀፍ ተቋማት ጋር የሚነጋገር ይሆናል። ህዝባችን ዛሬም የህዋት የወልቃይ ጠገዴ ምድር ዳግም ቢረግጥ ከትናንቱ የባሰ ግፍ እንደሚጠብቀው ሰሞኑን በሱዳን የሚኖሩ ወገኖቻችን ላይ የተፈጸመው ወንጀል ማሳያ በመሆኑ ይህንን ተገንዝቦ በያዘው ጽኑ የትግል መንገድና አቋም ጠንክሮ እንዲቀጥል ኮሚቴው ያሳስባል። ይህንን ድርጊት የትግራይ የጎንደር የአማራ ህዝብ እንዳይቀራረቡና ዘላቂ ጥላት ሆነው እንዲተያዩ ታስቦ ታልሞ እየተፈጸመ ያለ ዘግናይ ድርጊት ነው። ስለሆነም በፈተናና በመከራ እየጸና የሚቀጥልበት አማራዊ የማንነት ትግል እንጂ በዚህ የሳምሬ ቡድን አረማዊ ጭፍጨፋ ወደኋላ የማንል መሆናችን እየገለጽ መስዋዕት ለሆናቸው ወገኖቻችን መጽናናትን እየተመኘን የስ በሰማዓት አደራ የሚጸን አማራዊ ማነታችን አስጠብቀን አጽንተን የምንቀጥል ይሆናል። ይህ አይነት የዘር ማጥፋት ወንጀል ሁሉም ሰው የሆነ ፍጡር እንዲታገለው ጥሪያችንን እናቀርባለን። ምንጊዜም ለአማራዊ ማነታችን ትርጉም ያለው መስዋዕትነት ለመክፈል ዝግጁ ነን። ከወልቃይት ጠገድ የአማራ ማነት አስመላሽ ኮሚቴ የተሰጠ መግለጫ። ሁመራ፣ ጎንደር፣ አማራ፣ ኢትዮጵያ መጋቢት 25 2017 ዓ ም እየተሰጠ መግለጫ ነው። እንግዲህ ሰሞኑን በሚዲያዎችም እንደተከታተላችሁት በሱዳን በካርቱም በሚገኙ የአማራ ተወላጆች ላይ አሰቃቂ ጭፍጨፋ ተፈጽሟል። ጭፍጨፋው የተፈጸመባቸውን ቦታዎች መንደሮች፣ እና የተፈጸመበትን ቀን በተመለከተ ከአሁን በፊት የወጡ ዝርዝር መረጃዎች አሉ። የግፉዋን እንደዚሁ ቃል አቀባይ አቶች አላቸውም። ይህንን በሚዲያ እያረጋገጡ እና ስም ዝርዝሮችን እያካተቱ ነው የሚገኙት። የወልቃይት ጠገዴ ጠለምት የአማራ ምሁራን ማህበርም እንደዚሁ ትላንትና በሰጠው መግለጫ ለተለያዩ ዓለም አቀፍ ተቋማትና የተለያዩ የምዕራባውያን ሀገራት ዲፕሎማቶች፣ ኤምባሲዎች ደብዳቤ ጽፏል። በደብዳቤው ላይ ሶስት ነገሮች እንዲደረጉ ጠይቋል። የመጀመሪያው የተፈጸመው ግድያ በነፃና በገለልተኛ አካላት እንዲጣራ፣ ሁለተኛው ደግሞ ጀነራል አልፈታር ቡራን ይህንን ድርጊት የሚፈጽሙ የህዋ ታጣቂዎችን እንዲያስቆሙ ሲሆን ሶስተኛው ደግሞ በውጭም በውስጥ የሚገኙ የህዋ ታጣቂዎች ትጥቅ መፍታት ወይም ደግሞ ይህንን በደቡብ አፍሪካው የፕሪቶሪያ የሰላም ስምምነት የተፈራረሙትን ተግባራዊ እንዲያደርጉ እየቀጠሉበት ነው። ወደ መረጃዎች ይሄዳለው። የአማራ ክልል የጸጥታ ግምገማን እየተመለከተ መረጃ ነው ያለው። በአማራ ክልል በሁሉም ዞኖች የሚገኙ የጸጥታ እና የሰላምና ደህንነት ኃላፊዎች የሚሊሺያ ጽሕፈት ቤት ኃላፊዎች በአስቸኳይ ባህር ዳር ስብሰባ ተቀምጠው ነው የሚገኙ። ስብሰባው ዛሬ ሶስተኛ ቀኑን ይዟል የሚሉት የመረጃ ምንጮች ስብሰባ ቦታ እየቀያየረ ነው የሚደረገው። የመጀመሪያው በአስተዳደር ጽሕፈት ቤት አዳራሽ ተደረገ። ሁለተኛው ደግሞ በብልጽግና ጽሕፈት ቤት ተደረገ። ሶስተኛው ደግሞ እንደዚሁ ዛሬ በአቫንቲ ሆቴል እየተደረገ ነው ስብሰባው ነው የሚሉት የመረጃ ምንጮቹ። እንግዲህ በዚህ ጉዳይ ላይ ምን ምን ጉዳዮች ተነሱ ብዬ የመረጃ ምንጮቹን ጠይቂያቸው ነበረ። በዚህ የዞንና የክልል እንዲሁም ደግሞ የብልጽግና ባለስልጣናት በተገኙበት ስብሰባ ሁሉም የመከላከያ ግንባር አመራሮች በአማራ ክልል በተለያዩ ግንባሮች የሚገኙ የመከላከያ ጀኔራሎች እንዲሁም ደግሞ የእዝ የተለያዩ አደረጃጀት መሪዎችን በዚህ ስብሰባ ላይ እንዲገኙ ጀኔራል አበባው ጥሪ አድርገው ተገኝተዋል ነው የሚሉት። በዚህ እንግዲህ ዋና አጀንዳው የክልሉን ብልጽግና የፖለቲካና የጸጥታ መዋቅር እንደገና መበወዝና እንደገና ማስተካከል የሚልም ጉዳይ አብሮ ተነስቶበታል ይላሉ። የተወሰኑ ማስተካከያና ስምሪት ይደረግና ትረከቡናላችሁ የሚል ነገር ጀኔራል አበባው አቅርቧል ነው የሚሉት የመረጃ ምንጮቹ። የተወሰነ ማስተካከያ በክልሉ የፖለቲካና የጸጥታ አመራር ላይ ይደረግና ክልሉን ትረከቡናላችሁ ብለዋል ነው የሚሉት እንግዲህ። በዚህ ንግግር መከላከያ ከአማራ ክልል ይወጣል ማለት ይመስላል ነው የሚሉት የመረጃ ምንጮቹ። ይህም በተደጋጋሚ የሚገልጹት ቢሆንም ግን ሆን ብለው የአማራ ብልጽግና ቶሎ ቶሎ ስራዎች እንዲሰራ ጫና ለማድረግ ነው እንጂ አሁን አብይ አህመድ አማራ ክልል መከላከያን የማስወጣት ፍላጎትም የለውም። አማራ ክልል ካስወጣ ከዛ በኋላ አብይ አህመድ ሊኖረው የሚችለው የግዛት ቦታ የለውም። ስለዚህ የከፈለውን ዋጋ እየከፈለ አማራ ክልል ወይ እስኪሸነፍ ወይ ደግሞ የተለየ ነገር እስኪመጣ ድረስ ይቆያል እንጂ ለዚህ አይነት ነገሮች ማዘናጊያ ናቸው የሚል ማስተያየት ጨምረዋል። ለማንኛውም ጀኔራል አበባው ግን ቃል በቃል ማስተካከያዎች ይደረጉና ክልሉን ትረከቡናላችሁ የሚል ነገር ነው እያቀረበው ተብሏል። በዘመቻ ያገኙትን ውጤትም እንደዚሁ ሪፖርት እንዲያቀርቡ የግንባር ጀኔራሎቹም እንደዚሁ ተጠይቀዋል። ሪፖርትም ያቀርበዋሉ። ከየግንባሩ የመጡ ጀኔራሎች ከአካባቢው ህዝብ፣ ከብልጽግና መዋቅር ጋር በጋራ የፈጠራችሁ ትስስር፣ እንዲሁም ደግሞ በዘመቻው ያስገኘላችሁ ውጤት ምንድን ነው የሚል ግምገማም እንዳለ የመረጃ ምንጮች ገልጸዋል። ተጨማሪ መረጃዎችን በዚህ ጉዳይም እንደዚሁ እየተከታተልኩ ወደ እናንተ የማደርስ ይሆናል። ሌላው መረጃችን በተለያዩ አካባቢዎች ዛሬ ረፋድ የድሮን አሰሳዎች እየተደረጉ ነው የሚል ጥቆማ ነው። በተለይ በደቡብ ጎንደር ታችጋይንት ስቴ፣ ስማዳ፣ ጉና እና የተለያዩ ቀጠናዎች ዛሬ ማለዳ የድሮን አሰሳና ቅኝት አለ ብለዋል። ትላንትና እንግዲህ በዚህ አካባቢ በተለይ ስቴ በተፈጸመ የድሮን ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። እንዲሁም ደግሞ ከሁለት ቀናት በፊት ደግሞ ማዕከላዊ ጎንደር ስላሬ በተፈጸመ የድሮን ጥቃት በሁለቱም አካባቢዎች በተፈጸሙ የድሮን ጥቃቶች ከሰማኒያ ስድስት በላይ ሰዎች ሞትና ቁስለኛ ሆነዋል። ይህንን ተከትሎ ዛሬም ሰዎች ጥንቃቄ እንዲያደርጉ ይህንን አሰሳ መመልከታቸው ነው የመረጃ ምንጮቹ የገለጹት። ላይ ጋይንት እንደዚሁ እንግዲህ ሰሞን ውጊያ ሲደረግባት በነበረችው ከአቅራቢያ ወለላ ባህር ጎዳጎና እንቅስቃሴ ላይ በነበረ መንግስት ኃይል ላይ እንደዚሁ በተፈጸመ ድንገተኛ ጥቃት ከፍተኛ ወታደራዊ ጉዳት ደርሷል። ወደ አሁኑ ስድስት ወታደሮች ስለሞታቸውና ሌሎች ደግሞ በቁጥር የማይታወቁ የአካል ጉዳት እንደደረሰባቸው የአይንማኒዎች ገልጸዋል። በተመሳሳይ ዛሬ ውጊያ ሲደረግባቸው ካደሩ አካባቢዎች ደባርቅ ወቅን አነስተኛ ከተማ ነች። ወቅን ትባላለች። ያው ተራራውም ይታወቃል። ወቅን ከተማ እንደዚህ ሌሊቱን ከባድ ተኩስ ይደረግ አድሯል። ሌሊቱን በነበረው ውጊያና ተኩስ የደረሰው ጉዳት በዝርዝር አልታወቀም። እንግዲህ ይህንን በተመለከተ ተጨማሪ መረጃዎች ይወጣሉ ተብሏል። ዘርዘር ባሉ የዘመቻ ሪፖርቶች ላይ መረጃው ይወጣል። እሱ ሲወጣ ወደ እናንተ ይደርሳል። ከሁለት ቀናት በፊት እንደዚሁ በዚሁ ቀጠና በሰሜን ጎንደር እና በማዕከላዊ ጎንደር አዋሳኝ አካባቢዎች ዳባት፣ ገደብዬ፣ ወገራምባ ጊዮርጊስ፣ ስላሬ፣ ኪንፋዝ በገላ እና እንደዚሁ ወይራ በራ አካባቢ ከባድ ውጊያዎች ሲደረጉ ነው እየሰነበቱት። ይህንን የዚህ ውጊያ ዘመቻ አካል ነው ዛሬም በደባርቅ ወቅን አካባቢ እየተደረገ ያለው ውጊያ ብለዋል። በዚሁ ቀጠና እንደዚሁ ወደ ጠለምት ተከዜ ቀጠና፣ እንደዚሁ አዲስ ዓለም ተብሎ የሚጠራ ቀበሌ እንደዚሁ ከማለዳ ጀምሮ ከፍተኛ ተኩስ ይሰማል ነው እየተባለው። ጠለምት ማይጋባ ተብሎ የሚጠራው አቅራቢያ አዲስ ዓለም ቀበሌ ዝርዝር መረጃዎች እንደዚሁ አደርሳችኋለሁ። ሌላው ወደ የአማራ ፋኖ በጎጃም የዘመቻ ውሎችን በተመለከተ በተለያዩ ቦታዎች የነበሩ ውጊያዎች እና እንደዚሁ ደግሞ ጠቅለል ያሉ አሃዛዊ ቁጥሮችንም ይፋ አድርጓል። በዚህም እንግዲህ ይልማና ድንሳ አግታ በተባለች የገጠር ከተማና አካባቢው በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በመንግስት ኃይሎች ላይ እንደዚሁ ከፍተኛ ጉዳት ደርሷል። ይህንን አሃዝ ወደ ሰባ ያደርሰዋል። የአማራ ነው በጎጃም በተመሳሳይ እንደዚሁ ዳንግላ ዙሪያ አባድራ ጫራ፣ አፈር ማንሻ ተብሎ የሚጠራ አካባቢዎች ውጊያዎች ተደርገዋል። በዚህም እንግዲህ የመንግስት ኃይሎች ለበርካታ ጊዜያት ይዘዋቸው የነበሩ ኬላዎችንም ስለመልቀቃቸው፣ በተመሳሳይ ወደ ቤተክርስቲያን በመሄድ እንደዚሁ ቤተክርስቲያን ተጠግተው የመንግስት ኃይሎች በመተኮስ የጦር ወንጀልም ስለመፈጸማቸው፣ በጦርነት ውስጥ እንግዲህ የሃይማኖት ተቋማት ማህበራዊ አገልግሎት መስጫ ተቋማትን እንደ ከለላ የጦር ከለላ መጠቀም ወይም ደግሞ እነዚህን እንደ ምሽግ ይዞ መዋጋት እንግዲህ በዓለም አቀፍ ስምምነቶችም እንደዚሁ ድንጋጌው የተቀመጠ ቢሆንም የመንግስት ወታደሮች ግን የሃይማኖት ተቋማትን የማህበራዊ አገልግሎት መስጫ ተቋማትን ገዳማትን ሳይቀር እንደዚሁ የጦር ምሽግ እያደርጋሉ። ይህንም ትናንትና የደንግላ አካባቢ ቤተክርስቲያን በመጠጋት አሳይተዋል ነው የሚሉት። በዚህ አካባቢ በነበረው ውጊያም እንደዚሁ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በተመሳሳይ ሰሞኑን እንግዲህ አሰቃቂ ጭፍጨፋ ከተፈጸሙባቸው ብራቃት ተብላ ከሚጠራው አካባቢ በዚህ በቅርብ ርቀት በተደረጉ ውጊያዎች እንደዚሁ በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል። በዚህም እስከ 100 የሚደርሱ የመንግስት ወታደሮች ሞትና ቁስለኛ መሆናቸውን የአማራ ፋኖ በጎጃም ገልጿል። ጋፊ ተብሎ የሚጠራው አካባቢ የመንግስት ኃይሎች ይዘውት የነበረው ምሽግም እንደዚሁ ለቀው ወጥተዋል ነው የተባለው። ዛሬም በአካባቢው እንደዚሁ ከፍተኛ ውጥረት አለ። ሰሞኑ እንግዲህ አሰቃቂዎች ጨፋ የተፈጸምባቸው ሰዎች በተመለከተ እንደው እንዲሁም ለኦህዴድ ብልጽግና ቅርበት ያላቸው ሚዲያዎች ጭምር እንደዚሁ አዛባዊ መረጃዎችን ይዘው እየወጡ ነው የሚገኙት። በአካባቢ የመረጃ ምንጮች ሐምሳ ሶስት ሰዎች ስለመገደላቸው ሲገልጹ ሌሎች ደግሞ ቁጥሩን ወደ አርባ ዝቅ ያደርጉታል ለማንኛውም ይህን ያክል አሰቃቂ ግፍ ተፈጽሟል ሌሎች ዓለም አቀፍ ድርጅቶች እና ሚዲያዎችም ሊያጣሩት ይገባል ሌላው መራዊ ከተማ እንደዚሁ ፋኖ ወደ ከተማ መግባት በፈጸሙ ድንገተኛ ጥቃት እንደዚሁ ከሰላሳ በላይ የመንግስት ወታደሮች ሞትና ቁስለኛ መሆናቸውን የአማራ ፋኖ በጎጃም በዘመቻ ውሎ ሪፖርቱ ይህንን ገልጿል ወደ ምዕራብ ወሎ ስንሄድ እንደዚሁ በዘመቻ የወሎ ሪፖርቶች ላይ ተገለጹ መረጃዎች ናቸው። ሰሜን ወሎ መቄት ወረዳ አቅራቢያ አርቢ ተብሎ ጠራው ቦታ ይችን ቦታ እንግዲህ በሕወሓት ጦርነት ጊዜ ብዙዎቻችሁ ታስታውሷት አላችሁ። ይች ቦታ ከጋሸና በቅርብ እርቀት የምትገኝ ቦታ ነች። በዚህ ቦታ ላይ እንደዚሁ በተፈጸመ ድንገተኛ ጥቃት ተላተራረፋል። በተፈጸመ ድንገተኛ ጥቃት በተሽከርካሪዎች ላይ የነበሩ የአድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል። በሶስት ተሽከርካሪዎች ላይ እየተፈጸመ ጥቃት እንደሆነ የአማራ ፋኖ በወሎ ገልጿል። በተመሳሳይ በደቡብ ወሎ ምዕራብ ወረዳዎች ቀጠና ምዕራብ ወሎ ከደንሳ ወደ ገነት የከተማ እንቅስቃሴ ላይ የነበረ የመንግስት ኃይል ላይ እንደዚሁ የተፈጸመ ድንገተኛ ጥቃት ጉዳት ደርሷል ደረሰው ጉዳት ባዘ መረጃዎች አልታወቀም። እንደዚሁ በተመሳሳይ በዚሁ ቀጠና በተለያዩ አካባቢዎች ለአጭር ሰዓትና ለረጅም ሰዓታት የቆዩ ውጊያዎች፣ መደበኛ ውጊያዎች እንዲሁም ደግሞ የደፈጣ ጥቃቶች ተፈጽመዋል። ከነዚህ መካከል በለጩማ፣ ጎደል፣ ተናጋሪ፣ ቀይ ዋሻ፣ ቀበሮ ሜዳ፣ ጉደት መጓለቻ ተብሎ በሚጠሩ አካባቢዎች እንደዚ ውጊያዎች ተደርገዋል። ወደ እነዚህ ቀጠናዎች እንግዲህ በበርካታ ኃይል መንግስት በርካታ ሰራዊት ይዞ መግባቱን የገለጹት የመረጃ ምንጮቹ ከነዚህ ውስጥ እንግዲህ በርካታ ተሽካሪዎች እንደዚሁ አስከሬኖች ይዘው ወጥተዋል ነው ያሉት። ከመደበኛ ውጊያ ባሻገር እንደዚሁ በዚህ ላይ በደፈጣ ጥቃትም በተሽካሪዎች ላይ ጥቃቶች ደርሰዋል። ለዚህ ሰዓት ያዝኳቸው አጫጭር መረጃዎች እነዚህ ነው ይመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። አሁንም እንግዲህ መረጃዎችን አስተያየቶችን ለመከታተል የዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ፣ እንዲሁም ማስተያየትና ጥቆማ ቢኖራችሁ ጥቆማ ዜናችን ጂሜል ዶትኮም ላይ ልትልኩልን ትችላላችሁ። በርካቶቻችሁ እየላካችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከጊዜ አንፃር መረጃዎችን በአጭር በአጭሩ ወደ እናንተ አድርሻለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። እስከዛው ድረስ ግን ቻናሉን ሰብስክራይብ አድርጉ፣ አስተያየቶቻችሁን እንደዚሁ ሀሳቦቻችሁን አድርሱ። መልሼ ወደ እናንተ የማደርስ ይሆናል። ለነበረን ቆይታ በእጅጉ አመሰግናለሁ። ከምሴ